ሰላም ጤና ይስጥልን ውድ አድማጮቻችን ይህ ፍቅር በገጠር ላይ የተሰኘው ፕሮግራማችን ነው ለዛሬው ግጥም ይዘናል ወደ ግጥሙ ዘናፈታን ምል ቻናሉ ግን ሰብስክራይብ ያድርጉ ትምህርት ቤት ሆኜ አንቺን አሰብሁኝ በእንግሊዝ ደብተሬ ሂሳብ ሰራሁኝ እክላስ ሲገባ ፊዚክስ መምህር ምነው ባስተማረኝ የፍቅር ቀመር አሰላ ነበረ ብዬ የኔ ማረ እንደ ጽጌረዳ ፍክት ያለው ፊትሽ እንደ ጽጌረዳ ፍክት ያለው ፊትሽ ምንም አላስጠናኝ ይሄ ክፉ ፍቅርሽ። ሽቱን ገለጥሁና ፈተናውን ሳይ ፍቅር ብየ ሞላሁ ከዳሽ ሙላው ላይ ይላል። አንድ ጓደኛችን ለፍቅረኛው የጻፈላትን ግጥም ነው። ሌላኛው ደግሞ ምን መሰላችሁ፣ አንድ ጓደኛችን የከተማ ሰዎች ለፍቅረኞቻቸው አበባ ይሰጣሉ ሲባል ሰማ። ከዛም እሱ ምን አሳመጣለት በቃ እኔም ለፍቅረኛ አበባ እሰጣለሁ በማለት ከጓሯቸው ከሚገኘው ከጽጌሬዳ አበባ ቆርጦ በፖስታ አድርጎ ለልጅቷ ትምህርት ቤት ይሰጣታል። ከዚያም ተማሪዋ በጣም እንግዲህ ታውቃላችሁ በአስራ ስምንት ወይም አስራ ሰባት ዓመት ያሉ ሰዎች በጣም የገጠር ልጆች አፋራም ስለሚሆኑ ያንን ደብዳቤን ወስዳ ለመምህሩ ሰጠችው። መምህሩም ተማሪውን አንበርክኮ ገረፈው። ልጁም በትውስታ ያስደበድብ ይሽልኝ። ልጅ የት ነሽ? እንዴት ነሽ? ደህና ነሽ ብሎሻል። ሌላው የፍቅር ትዝታ ደግሞ አንድ የገጠር ልጅ ዩኒቨርሲቲ ውስጥ ካፍቴሪያ ምግብ ሊበላ ከአስተናጋጆች ተቀብሎ ሲሄድ በፍቅረኛው ፊትለፊት ስትበላ ያያታል። እሱም በመደናገጥ ቁጭ ሊል ሲል ወንበሩ ይንሻተትበታል። ሲንሻተትበት የያዘው ምግብ በአካላቱ ላይ ተደፋ። ስለዚህ ይህ ልጅ ይህንን በትውስታ እያሰበ ይኖራል። እየኖርሁ ነው እያለ ነው። እናመሰግናለን። ቻናሉን ሰብስክራይብ ያድርጉ። እንግዲህ ገጠር ሆነን ይህንን መለለቅላቸው ያሳድጉን። እናመሰግናለን።